ድላ ታደረገኝ እንችላለን። ሀ ተብሎ ተጀምሮ እስከሚያልቅ እኔ በቃ በሚደብር ሙድ ውስጥ ነው ያሳለፍኩት። ገባ በሚደብር ሙድ ውስጥ ስል በእንደዚህ አይነት ሁኔታ ውስጥ ሆኜ እንደዚህ አይነት ሀስሎችን ማሳለፍ አይገባኝም። ኦልሬዲ ጨረስኩት፣ ጊዜ ተጀምሮ እስከሚያልቅ ድረስ ገባ። ከመጀመሪያው ወር እስከ መጨረሻው ወሬ፣ ይኸው አሁን ፋሚሊ ጋር የምሄደው ስለዚህ በሰላም ነው። እንደዚህ አይነት መልኩ ይሄንን ታይም ካሳለፍኩኝ ነገ ሰላም ይሆናል ብሎ ማሰብ ይሄ ሞኝነት ነው። ገባ በእንደዚህ አይነት ሁኔታ ውስጥ ሰላም ለማውረድ በብዙ መንገድ ጥረን ሞክረን ካልተሳካ በቃ ዘላለም የሚሳካ ታሪክ አይደለም። ይሄ ማብቃትና ማብቃት ነው ያለበት። ሜይ ቢ አንተ ነገ ትጎጂ ወይም ትሰበር ይቻልች። በእንደዚህ አይነት ሁኔታ ውስጥ ሆ ያልተሰበርኩኝ ነገ መቼም ምትሰበራለሽ ያስገባ ስለዚህ መንገድ አስፈላጊ የሆነ ውሳኔ ስለሆነ ነው ትሄጃለሽ ግን እሱ ፈርሞ ከሱ ጋር ተለያይተሽ እሱ መዝሪያ ቤተሰቦች አይ አቶ አበጋስ ትላንትና አየን ያንተን ጉድ ማለት ነው ለምስት ክብር የለውም እውነት ክብር ቢኖርክ ትላንትና ወረቀቱን ቀዳ አትሄዱም ነበረ። ይቅርታ ተንበርክካ ይቅርታ ትጠይቅ ነበረ። ሩታ አጥፍቻለ ብዙ ነገር አድርግያለ በጣም ይቅርታ ብሎኮ ተንበርክኮ ይቅርታ ቢጠይቃት ሩታ ልትመለስትች ነበር። የሆነ ክፍተት ሰጣለች ሩታ ማለት ነው። እሱ ግን እሱን ክፍተት እንኳን መጠቀም አልቻለም ማለት ነው ተናዶ ጭራሽ ሰድቦ ምናምን ሄደው ማለት እናንት ባለጌ ናችሁ ብሎ ወረቀቱን ቀዶ ሩታ ላይ ወሮሮ ሄደ። ይሄን ይቀቱ ነው ገባቸው። አለ ሩታ እስከ መቼ ነው ከእሱ ጋር እየተቃጠለች የምትኖር? ሁለት አመት ሙሉ እያለቀሰች ድራማ እያሰራት በግድ እሷ ሳትፈልግም ማለት እንኳን በውርግዝና ሰዓት እቺ ልጅ ነፍስ ጦርናት የተሸከመች የኔ ልጅ ነው አንድ ቀን ስለ ልጅ አውርቶ እያቀል እንደ ቤተሰብ እኔ ብቻ አላውቅም አንድ ቀን ማለት ነው ሩታ እንግዲህ፣ እርጉዝ የሆናችሁ ሰዎች ታቃላችሁ፣ ሴቶች ታቃላችሁ፣ ያረገዛችሁ ሴቶች ታቃላችሁ ብዬ አስባለሁ። ግን ኢማሙ ምን እንደሆነ ከባድ ነው። በዚህ ሰዓት ሩታ ምን ያስፈለገሽ፣ ሚስቴ ምን ላደርግለሽ ብሎ አንድ ቀን ሳንተን አናቅም ለመናገር ማለት ሁሌ ጭቅጭቅ። አራት ወር ሙሉ በመዳአን አለ ሩታ እስከ መቼ ነው እንደዚህ ሆና የምትቀጥለው? እንኳን ልትወልደ አካባቢው እንኳን ጊዜ አልሰጠም። ጭራሽ እሱ ከአጋር ሊወጣ ማለት ነው፣ የጓደኞቹ ወሬ እየሰማ ማለት ነው። ስለዚህ ሩታ ትክክለኛ ወሳኔ ነው አሁን ላይ እየወሰነችው ማለት ነው። የእኔ ጀግና ማለት ነው። የምሬ ነው ምላችሁ። አሁን ላይ እኔ እንጃ ሩታ ጠንካራ ሴት ናት ለእኔ ማለት ነው። ጀግና ሴት ናት። ስለዚህ የወሳኔ ሴት ናት። የምሬ ነው ምላችሁ። እንዴ ትኖራለች። ልጇንም እያሳደገች ትሰራለች። እኛም ደግሞ አለን ከጎኗ ማለት ነው። ወንድ ቢሄድ እኮ ሕይወት ይቀጥላል። ምን አባቱ እንዲ ዘና ብላ ትኖራለች። ሁሌ በጭቅጭቅ መኖር አይከብዱ። ሩታ እኮ በጣም ይሰለቻት። በጣም የሰለቻት እንኳን ሩታ ብቻ ሳያን ተመልካች ሙሉ በሙሉ ነው የሰለችን የምር ሰለችን። እሱ ሁሌ ድራማ እየሰራ ሙሉ በሙሉ ውሸታሞች። በስማም፣ የብታገራ ዩቱበሮች አንድ አንድ አንድ አንድ እውነት አናገኝም ከእናንተ ማለት ነው። ስለዚህ ሩታ እስከ መቼ ነው እንደዚህ ሆነ የምትቀጥሎ? ይበቃታል ብዬ ነው የማስበው። እውነት ለምስት ክብር ቢኖርክ ትላንትና የመጣች ሴት ማለት ነው እሷ ከህይወት ታስጣ ነበር እውነት ለመናገር ማለት ነው። አንቴ ግን ይኸው ትላንትና ወረቀቱን ቀዳ ስትሄድ እሷ ሁሹማ ቅጥቅጦ እየተከተለች እየሄደች ነበረች። በዛ ሰዓት ነበረ ሩታ እሺ፣ እኔና አንተ መላያት አለብን እዚ ጋር ፈርማለኝ ስትል ጊዜ እርሜ ከህይወት ማስወጣት ነበረ በእኔ ባለት ዳር ነኝ ውጭልኝ ከህይወቴ ብሎኮ ቢጠይቅ እቺ ልጅ ኤርሚተ ቢዮ እንደዚህ ልብ ልቦ አይሰማት ሙ ለመናገር፣ እሱም ፍላጎት አለ ከሩታ ለመለያየት ፍላጎት አለ። ግን ሩታ ናት በቃ እኔ ካንተ ህይወት አንተ ሳትለኝ እኔ ካንተ ህይወት መውጣት ያለብኝ እኔ ነኝ ብላ ነው። በቃ ሩታ ቀድማ ነው እንጂ አርብሽ ከሩታ ጋር በፍጹም መሆን አይፈልግም። ለምን ለምን እንደሆነ ታውቃላችሁ? ሩታ ጋር መሆን የሚፈልገው ጥቅምና ጥቅም ብቻ ማለት ነው። ለምን ሩታ ሰርታ ስለምታሰራ ማለት ነው። በሩታ ምክንያት ቪዲዮ ስለምታዩ ማለት ነው። የሩታ ስም ሳይጠራ የሩታ ፎቶ ሳይደረግ ስለማይሰራ ነው። ለዛ ነው ሩታ የሚፈልጋት ገባቸው፣ አይደለ እሱ ግን ከውሽማ ጋር እንደፈለግ ይሆናል ማለት ነው። ቤተሰብ በዚህ ቃላቴ በጣም ይቅርታ ግን ያናድዳል። አሁን ልክ ነኝ ብዬ ነው የማስበው። ስለዚህ ለሩታ ምንም ክብር የለውም ማለት ነው። ከአሁን በኋላ ሩታ እራሷን ታስከብራለች ማለት ነው። እንኳን ለቤተሰቦቿ ክብር አላት ማለት ነው። ገባችኋል? ቤተሰቦቿን እያስከበረች እራሷን እያስከበረች በቃ ከሱ ህይወት ሁልቅ ማለት እሻላል ብዬ ነው የማስቡ። እንግዲህ ዛሬ ሩታ በድጋሜ ቤት ድረስ ነሄዳ እንግዲህ ሰታለች። እንግዲህ ነገ ደግሞ ምን ምን እናቃለን አናቅም። ስለዚህ ነገ ደግሞ አጥፍቻለሁ ብሎ ወይ ሊከብድም ይችላል ብቻ እኔ እንጂ መላየት ከባድ ነው። ቤተሰብ ማለት ነው አግብቶ መላየት ትንሽ ይከብዳል። ብቻ ማረግ ስላለባት ነው ብዬ ነው ማረግ ስላለባት ነው ብዬ ነው ማሰው ምክንያቱ አብርሽ ለትዳር የሚሆን ሰው አይደለም። የወሳኔ ሰው አይደለም። በሰው ምክር የሚኖር ሰው ነው። በቃ አያቸው አደለ ጓደኞቹ ያሉ ንፍጣ ንፍጦች። ስለዚህ እሱ ዙራ ላይ ያሉ ሰዎች አንዳቸው አይረቡም ማለት ነው። ሁለቱ ለመላየት አርብሽ ከሩታ እንደ ምርቅ እያደረጉ ያሉ እነሱ ናቸው ማለት ነው። አቤላ ና ብሩኬ ናቸው ማለት ነው። የአቤላ ቤት ዛሬ ቪዲዮ ተለቋል አያችሁ። እላቸውም ማለት ነው አርብሽ የተጎዳ ሰው ነው እያለ የነበረ ይሄ ድንች ፊት ማለት ነው። ወሬ ማይችልም፣ ንግግር ማይችል ጅላጅል ማለት ነው። እንዴት እንደሚያስጠላኝ የሰው ልጅ ጌታ ነው ምላችሁ፣ ቤተሰብ ማለት ነው። ስለዚህ ምላ ማለት ፈልጌ ነው። ስለዚህ ሩታ ዛሬ ትክክለኛ ውሳኔ ነው ብዬ ነው ማስበው። ምክንያቱም ይበቃል እዚህ ጋር ማለት ነው። አልፈልገውም ካለ እኮ ግልጽ መናገር እኮ ይችላል። ገባቸል። ለምንድ ነው ሩታ በማል የምትጎደው? እሽ፣ እኔ ከኤርሚ ጋር መሆን ፈልጋለሁ ብሎ ለምንድ ነው ለሁሉም ይፋ አላደረገ? ለምን ሩታ እዚህ ጋር ትጎዳለች? ነፍሰ ጡር ናት። እች ልጅ ምን ያስፈልጋታል? ለምን ላግዛት ብሎ ያቃል እንዴ? ይው ልትወልዳ፣ አሁን ትንሽ ጊዜ ነው ይቀረው ስለዚህ ሩታ ደግሞ ይሄ ሁሉ ጨርሼ እኔ ወደ ቤተሰቦቼ እጄ መውለድ ስለምፈልግ እዛ ነው የሚሄደ፣ ቤተሰቦቼ ጋር ሂዳለ። ስለዚህ እዛውን ጊዜ ነው እዛ ነው ሞልዶ ብላ እንግዲህ ሩታ ዛሬ ተናግራለች። ስለዚህ አሁን እዚ ጋ ሁሉም ነገር ማበቃት አለበት። እኔም ሰልችቶኛ፣ ይበቀኛል፣ ከዚህ ህይወት መውጣት አለብኝ። አንተም ደግሞ እኔና አንተ እንኳን ብንፋታ አንተ እንደፈለክ መሆን ትችላለህ፣ ያለች የነበረች ትክክል ናት ስለዚህ እሱ ኮ አይ፣ እኔ ከርሚ ጋ መሆን አልፈልግም እኔ ካንቺ ጋ መሆን ንፈልግ ብሎ ለሚስቱን እንኳ የሆነ በቃ አለ ደለ የሆነ በቃ ለምስት የሆነ የራሱን ነገር ብገልጽ እኮ ሩታ የሆነ ነገር እኮ ትመለሳለች። እሱ ግን ቤት ድረስ ሄዳ ይቅርታ ጠይቃ ምን ብላ ወንድሞቹን ይዛ ወንድሞች አይደሉም እነዚህ ግን ወንድሞቹን ይዛ ይቅርታ ቤት ድረስ ሂዳ አስጠይቃ፣ እሱ ይቅርታ በስነ ስርዓት ሳይቀበል ጥሎ ሌላ ሀገር መሄድ፣ ከዛ ማልስ ኤርሚ ጋር መላላጥ፣ በዓሉ በስነ ስርዓት ሩታ ጋር ሳያስከብር እሱ ከጓደኞቹ ሽሞቹ ጋር በዓሉን ሲያስከብር እና ታዲያ ይሄ ምኑ ባል ነው የሚባለው? ቤተሰብ ማለት ነው። ይሄ ልጅ እንኳን ቢወለድ የኔ አባት እንዲህ ነበር እንዴ? እናቴ ላይ እንዲህ ነበር እንዴ? የተጫወተ ማለቱ አይቀርም። በእርግጥ ለምን? እዚህ ጋ እኛ በቪዲዮ የተለቀቀ ነገር ነው የምናየው። ገባችሁ አይደለ? ኢማሙንም ሁሉም ነገር ሩታ ናት የምታውቀው ማለት ነው። ገባችሁ አይደለ? ስለዚህ ይሄ ልጅ እንኳን ቢወለድ የኔ አባት እንደዚህ ነበረ እንደ ይላል። ከሆድ ሳይወጣ መላየት ከመጣ በጣም ከባድ ነው። ቤተሰብ ማለት ነው እና ይከብዳል። እኔ ሰው ተለያዩ ብዬ አልመኝም፣ ግን መጥፎ ኮ ነው። መለየት መጥፎ ነው። ብቻ ይከብዳል። አላቅም ብቻ እስቲ ነገ ደግሞ አብርሽን ፍቺ ይፈርማል ወይስ አይፈርምም የሚል ደግሞ የኛም ደግሞ የምናይ ይሆናል። አረባ እውነት በአደር ግን ሁለቱም እንዳይለያዩ ግን አልፈልግም እውነት ለመናገር ማለት ነው። እና ልጅ ካለ አባት ማደግ ከባድ ነው፣ ግን አንዳንዴ ያስገድዳል። በቃ የአብርሽን ድርጊት አይቶ ያስገድዳል በቃ ያስገድዳል። በሩታ ቦታ ሆናችሁ ብታዩ ያው ያስገድዳል። ለምን እሷ ስትጎዳ ጊዜ ኢማሙ ምን እንደሆነ ማንም ከጠገቢ አልነበረ። አሁን ልትወልዱ ስትሆነ አሁን እንለያይ ብላ ሩታ ሁሉም ነገር ከጨረሰችው እሱ ጋቤ እስከ ቤት ድረስ ከሄደች በኋላ ይሄ ነገር አሁን ደንግጦ ምንም አመጣምኩ ገባቸው አደለ አሁን ግራ ተጋብቷል። አንገቱን ተቀርቅሮ ምናምን ነበረ ገባቸው ያለ አንቺ እንደዚህ ትትጨክን እኔ አቻላቅም። እሱ ነው በቃ፣ በእሱ ድርግት ነው እሱ። በጊዜ ሩታ እስከ ቤት ድረስ መታ ከእሱ ጋር መታረቅ ትፈልጋለች፣ ነገሮቹን ማስተካከል ትፈልጋለች፣ እሱ አይፈልግም። ስለዚህ በጊዜ ካልነቀ ወንድ ልጅ ለትዳር በቁ ካልሆኔ ከበድ ኮኑ ቤተሰብ ማለት ነው። ሩታ ሁሌ እያቃጠላት፣ እንኳን ከሩታ ጋር እንኳን ቢላዩ፣ ከሩታ ጋር እንኳን ቢጣሉ፣ እሱ ግን በቃ ካለሴት መቀመጥ አይችልም። ከሩታ ጋር ሲጣሉ ካለሴት መቀመጥ አይችሉም። ሴቱን ጎትቶ ያመጣል። ምን ያደርጋ? እኔ እንጃ። አንድ አንድ ኤቶች አሉ አይደል እንዴ! እንዴት ይሄ ልጅ አይቆጣጠሩ? አንተ እንዴት ነው ይሄ ስራ መሰራ? ለምንድ ነው ከሴት ቅጥቅጥ የምትሄደ ብሎ የሚቆጣጠራቸው ሰው የለም እንዴ? እስኪ ታንቢ ዛሬ የታንቢ ብታዩ ማለት ነው፣ ኤፍሬም እንዴት እንደደበደበችው አያቸው አይደለ? ይህ ኮ በሽታም ራሱ ለበሽታም እኮ ያመጣል ኮ ሴቶቹን ቂጥቂጥ እየሄዱ ሴት ልጅ ጉንጫን የሳመች ከንፈር የሳመች ሴት ልጅ ምን ይዛ እንደመጣ ምን ይዛ እንደምታመጣ ያቃሉ አቁም። ስለዚህ እቻይ ብኤር ስልኖራችሁ ይችላል አይታወቁም ጊዜ እኮ ያስፈራ። መቶ ወንድ ላይ ጥምጥም፣ ባለትዳር ወንድ ላይ ጥምጥም፣ አይደብራችሁም? የሰውን ትዳር ስትበጠብጡ እስከ መቼ ነው የምትኖሩ? በጣም የሚሰለቸው ጌታ ነው ምላቸው። ሩታ ትክክልናት ብዬ ነው ማስበው። እንደ እኔ ማለት ነው ለምን ይሄ ልጅ የሆን ነገር ሊኖር ይችላል። ገባቸው እሱ ልሱ ከሴት ቅጥቅጥ ነው የሚሄደው እንጂ ነገ ምን እንደሚያጋጥም አይታወቅም። እስኪ ትዳሩን አርፎ ካልኖረ ለሱ ችግር ውስጥ ነው። ችግር ጣጥ ምንድነው የሚባለው? ከባድ ችግር ውስጥ ነው የሚገቡው። ለማለት ፈልጌ ነው፣ ቤተሰብ ማለት ነው እና አብርሽ ገና አልበሰለም። ሰዎች ተብዮ አሉ፣ ግን ለምድንም አይቆጣጠሩም። ይሄ ነገር ጥሩ አይደለም ብሎ አይቆጣጠሩም። እሱ ከሴት ጋ ቅጥቅጥ እየሄደ ሴቶቹ እንደፈለግ አብርሽ ማምቅ፣ እነዚህስ ጉድ ነው አላቅም። የቡታራ ዩቱበሮች በስማን ዛንድሮ በጣም ነው የተጫማለቃችሁ ባለትዳር ላይ እኔ እንጃ ምን እንደምላችሁ አላቅም። ሴት ማመጣት ወንድ ሴት መሆን፣ ሴቶች ደግሞ ወንድ ፈለግ አረበ የበድ አነለም ባለትዳር ወንድ ላይ እኮ ነው። ይሄ ምንድ ነው የሚባለው? ብቻ ተናድጃ ያለው ጌታ ነው የምላችሁ። በቃ ስነ ስርዓት የላችሁም። ባለትዳር ወንድ ላይ እኮ ነው። በቃ የተጋፈጡ ያሉ ማለት ነው። ነውር እኮ ነው፣ ነውር ነው። የትኛውም በዓል እኮ አይፈቀድም፣ ነውር ነው። እንደ ዝሙት ነው የሚቆጠረ በእርግጥ አረ፣ በጣም ነው የምታስጠል። ፈጣሪ ሆይ ምን አይነት ናቸው ግን?